ከበጀመራ ሄሉ አላረግዘችም። እሱን ለማግኘት ያደረገችው ነገር ብያችሁ ነበር። ጥርጣሬ የሁላችሁም ነው ብዬ ነው የማስበው። እንግዲህ ዛሬ ያው የማይደበቅ ነገር ነው የልዩን ምንድን ነው ወሬ ሳምቶም ቢያስመረምራትም ውርጉዝ እንዳልሆነች እንግዲህ ታውቋል ማለት ነው። እንግዲህ ያባችን አበደ ማለት ነው። አበጠ፣ አበደ አይገልጽም ጋይስ። በኢየሱስ ስም ግን እውነት ለመናገር ድራማ ካልሆነ ግን የእውነት አንድ ቀን ስጥ አድርጎሽ ነው የሚገልሽ፣ የማነሽ ሄሉ ማለት ነው። የእውነት በጣም እጅ ያበዛል፣ በጣም ለመምታት በጣም ነው የሚሮጡ። ባለፈው ማየታችኋል። በጣም ነው የሚመታው ሰውን ማለት ነው። እና ቢያንስ ድራማ ነው ብዬ ነው ማስበው፣ እንጂ እንደዚህ የተመታሽ ነገ የረገጠሽ ነው የሚያኖረሽ ብዬ ነው ማስበው። እስከ ጥግ እንዴርሽ ሁላችን እናውቃለን ከዚህ በኋላ ተስፋ ቆርጠሽ የራስሽን ላይ መቀጠል አለብሽ ብዬ አስባለሁ። ሄሉ ማለት ነው መልቀስ አይጠበቅብሽም። በቃለቅ እሱ እንደ ስት መገለባበጡን ይቀጥላል። አሁንም አሳይችሻለሁ ብሎ ዝቶ ነው ይወጣ ማለት ነው። ይሄ ማለት ደግሞ ሌላ ሴት ሊያመጣ ይችላል፣ ወይም ደግሞ ልዩ ጋር ሊመለስ ይችላል ማለት ነው። ስለዚህ በእርግጥ በልጅ አይቀለድም ሄሉ፣ ትልቅ ስህተት ነው ብዬ ነው የማስበው። እሱን ለማግኘት ያደረግሽው ቢያንስ የራስሽን ስትሽ ሆስፒታል እንደገባ ሰው ሆነሽ እሱን ፍቅር ማየት ትች ነበር። እውነት ለመናገር እና በልጅ አይቀለድም። ልጅ ፈጣሪ ነው የሚሰጠውና ኢየሱስ ስሜት ደግሞ መጠበቅ ነበረብሽ ብዬ አስባሉ። ልጅ እንደሚወድ ቢያወቅሽ ይሄን ማረግ ያለብሽ ብዬ አላስብም። ኤኒዌይስ ጋይዝ ብዙ ማውራት አልፈልግም። ለምን መቆጠብ ጥሩ ነው ጋይስ፣ መቆጠብ ጥሩ ነው። ታውቃላችሁ አይደለ? ድራማ ሊሆን ይችላል። ነገ ደግሞ ይቅር ተባብሎ ሊታረቁ ይችላሉ ማለት ነው። ጋይስ ከዚህ በፊትም ብዙ ሰው ያለ ነበር። ሄሉ ካንቺ ያብ የሚፈልገው ይቅርታ ነው። ይቅርታ በይ ማለት ይቅርታ ጠይቂ። ሄሉ ይቅርታ ጠይቂ፣ ጥፋትሽን አምንሽ ይቅርታ ጠይቂ። ብዙ ሰው ይል ነበር በኮሜንትም በቪዲዮም ማለት ነውና፣ ያብ ዛሬም የእሷን ይቅርታ ይፈልጋል እንድታምን ምን ስታረጊ ነበር ያላት ነበር። አያችሁ አረሳብ በቅርታ ፈቶ ነበር፣ ገባችሁ። ግን አልረሳም ማለት ነው። እሱም ዛሬ አንስቷል ማለት ነው። ዶቼ የቪዲዮ ከደዳቸው ላይክ፣ ሰብስክራይብ ማድረጋቸው እንዳትረሱ። ላይክና ሰብስክራብ ታደርጉ ልጅ ከልባ አመሰግናለሁ። ሰላማችሁ ብዙ ትበልልኝ። ያው ቅድም ሰላም ስላልኳችሁ ነው። ለሳኑ ሽ ወዶች እና በላይክ ጀምሩ ማለት ነው። እንግዲህ ቀን ሰርቼ ነበረ ይመጣሉ ብያችሁ ነበረ፣ ወይም በሉ በወይም በያ ብያችሁ ነበረ። እንግዲህ ቪዲዮ ተለቋል ማለት ነው። እንደ በፊቱ አይደለም። መሽቶ ነው ተለቀቀ። ዛሬ በሰዓት አልተመቸኝም። ስለዚህ ውሸት ነው ማለት ነው። ሁላችን አውቀናል። እንዳላረገሰች ለምን ቪዲዮ ከለቀቁ? ራሱ ቀለበት ካረጉ 3 ሳምንት ነው። በ3 ሳምንት ሊታወቅ ደግሞ አይችልም። ታውቃላችሁ፣ ምንም ነገር ሊታወቅ አይቻልም፣ በጭራሽ ማለት ነው። ስለዚህ ይሄ እኔ እንኳን ቀንን ብያችሁ ነበር፣ ትናንትናም ብያችሁ ነበር። ሄሉ እሱን ለማግኘት እያደረገችው ነው ብያችሁ ነበረና። አልቀራም ማለት ነው እንግዲህ። በደስታ ስስቅ ነበረ ልዩ ማለት ነውና ሄሉ ለማንኛውም፣ እኔ አንድ ነገር መመክርሽ ምንድን ነው፣ መቼም የሰው ቪዲዮ ታ ትሰማለሽ። ያው ስለሰማሽ ነው ማስ ለዩቱበሮ ስሰጭ የነበረ ማለት ነው ለተሳደቡ በእርግጥ። ስለዚህ በቃ ከዚህ በኋላ ተስፋ ቆርጠሽ ከሱ ማለት ነው ምንም ማረጋቸው ጥረሻል። ከቻርሽ ደግሞ ኦኬ፣ ያየ ነገር እውነት አስቀይሜ ከሆነ አስቀይሞ ከሆነ ይቅርታ ብለሽ ቅርታ አፍሽ ፈተሽ አሁንም ከተረጋጋ በኋላ ቅርታ ቢጠየቅ የተመረጠ ነው ብዬ ነው ማስበው። ጨዋታ አይደለም፣ ጨዋታሽ ብታቆሚ ይመረጣል። የእውነት ለዚህ ለዚህ ነው ማለት ቀስ ብለሽ ብታስረጂ ተረጋግተሽ ጥሩ ነው ብዬ ነው ማስበው። ሰው ልጅ እንጃ ቪዲዮ አታይም? እንዲራሷ ቪዲዮ አይደብራትም? ጌተን እንጃ አላቅም። አንዳንዴ የራሴ ቪዲዮ መልሼ አዳምጥና ካልተመቸኝ ድሌት ነው ማረገው። እግዚአብሔርን ፖስት አላረግም ከእንደገና ነው የሚሰራው እና በጭዋት ደግሞ ሰውን ማስረዳታችን ለዚህ ለዚህ ነው ብላ እንኳን ማስረዳት እኮ አችልም። ትጭዋለች ገና ስለ ልጅቷ ነው የምታወራ። ስለ ራሷ ማውራት ትታ ስለ አጠፋችሁ ስለ ሰራችሁ በጣም ይቅርታ ማለት ሲገባት ጭዋታ ነው የቀለጠችውና ኤንዌስ እንግዲህ አሁንም ደግሞ በስሜት ተጋፋፍቶ ወደ ልጅቷ ሊመለስ ሲሆን፣ የኔ ነጌ ነው እግዚአብሔርን ጓግቼ ነው የሚጠብቁ ነጌ። ይሄ እውነት ወደዛ ወደ ልዩ ከተመለሰ ይቃቃ የተጫወተባቸው ነው ብዬ ነው ማሰቡ። የእውነት ይቃቃ ማለት ነው፣ ይቃቃ ነው የሚጫወትባቸው። አሁንም በእርግጥ አሁን ሁለታቸው ማየት አልፈልግም ነው አለ አሳያቸዋለ። ከነሱ ውጭ ሊያመጣ ይሁን። ጋይዝ፣ ነገን ጠብቃለን። በራሱ ዩቱብ ማለት ነው። እና ከባድ ነው። ሄሉዬ፣ እንግዲህ ጥፋት ነው፣ ትልቅ ጥፋት ነው። አሁንም ጥፋት ለጥፋት ነው። አጠፋሹ በልጅ አይቀለድም። የሱስ ስሜት ካወለሽ ማድረግ አልነበረብሽም ላይ